በዚህ ግጭት ውስጥ ወቅት ያየናቸው አንዳንድ በጣም የሚያበረታቱ ጉዳዮች አሉ። ፖሊሶቻችን፣ የክልል ፖሊስም ሆነ የፌዴራል ፖሊስ እንደዚሁም ደግሞ የአካባቢ ፖሊስ እና የጸጥታ ተቋማት በአጠቃላይ በዚህ ግጭት ውስጥ ወጣቱ በስሜት ገንፍሎ በሚመጣበት ጊዜ ያሳዩት ትዕግስት፣ ያሳዩት ህዝባዊ አያያዝ አንዳንድ ጊዜ አንድ ምሳሌ ትላንት የሰማሁት ነበር። አንድ ወጣት በጣም ደንፍሎ መጥቶ፣ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት። ይሄ ፖሊስ አሁን ቢተኩስብህ ማነው ጥፋተኛ የሚባለው? መሳሪያ የያዘ ሰው እያየ መታ በጥፊ መምታት ማለት ምን ማለት ነው? ስሜት የሚቆሰቁሱ እንደዚህ አይነት ነገሮች እያሉ እንኳን የጸጥታ አካሎቻችን በተለይም የፖሊስ ኃይሎች አሁን በምሳሌ የቀረበው በጣም በጣም ትዕግሥት የተሞላበት አያያዝ ነበር ሲይዙ የቆዩት።